ተጠረገ ይኸው ሶስት ቀን ነው። ዛሬ ተመጣው፣ አሁን ዘር ለየልኝ ወለል አለ፣ ደስ አለኝ። የዳ ነው ሁሉ ሰው ነው እየመጣ የሚዋጋ እዚያ መድረስ ነው ነው የሚባለው። እድል ተደርሷችሁ፣ የእነሱን እድል ባገኘን ነው። ሙሉባ ከሞርትና ጅሮ ወረዳ ነው የመጣሁት። ምሮ አንድ አመት ታውኮ የነበረ አይን ዛሬ ተከፍቶ ማንኛውንም ነገር ሰማዩንም መሬቱንም ሰውንም እያየ ነው ያለው አልሞከርኩም። በግሌ ለምን በግሎ ሄደ ሰውዬ፣ አርባ ሺህ ከፍዬ አልዳንኩም፣ እና እነዚህ ከውጭ የሚመጡት ናቸው የሚያድኑህ ብሎ ስላለኝ ይህን ጠብቄ ስጠብቅ አምና መጣሁ። ብመጣ ገና ነው ሞራው እንደተበተነ ነው አልተሰበሰበም አሉኝ። ቀረው ዘንድሮ፣ በቃ ትታከማለሁ ተባልክ። መጣ ፈውስ አገኘው። ሶስት ጊዜ መጣሁ እዚህ ደብረ ብርሃን። አሁን በሶስተኛዬ እዛ ጠብቂ አሉ። እዚያ ፊት ግን በጣም አመማኝ። በጣም እንዳው ምንም አላየሁም። የምበላውንም የምጠጣውንም አላየሁም። ቤተሰብ ነው ልጆች አሉኝ ነበረ፣ እነሱ ናቸው እንጂ ወንዶች ናቸው እነሱ ያው፣ የተቸጋገሩ ሽንትም እያወጡኝ ምንም እያሉኝ ነው። አሁን በጣም ደስተኛ ነኝ። ኮምፕሬሲቭ ስፔሻላይዝድ ሆስፒታል ውስጥ የከኪር ብላይንድነስ ፕሮጀክት ጋር በመተባበር የዓይን ሞራ ግርዶሽ እና የዓይን ቆም ቀዶ ህክምና አገልግሎት እየተሰጠ ተመልክተናል። አንደኛው በጣም በርካታ ደንበኞች ወይም ችግሩ ያለባቸው ታካሚዎችን ያየንበት ሁኔታ ነው ያለው። ታካሚዎቹ በተለይ በስፋት መጥተው ቀዶ ህክምናው ከተደረገላቸውም በኋላ ደስተኛ እንደሆኑ እና ህክምናውም በፍጥነት እየተሰጠ ያለበት ሁኔታ ነው ያለው። ስራው ተቀናይቶ እየተሰራ ነው ያለው። ሲመጡ አይታያቸው የነበረው ማየት የቻሉበትን ሁኔታ አይተናል። ሁለተኛ የህክምና ባለሙያዎቹም ተቀናይተው ስራዎችን በፍጥነት እያከናወኑ ያለበት ሁኔታ ነው ያለው። የተገልጋይ ቁጥር ከመኖሩ ጋር ተያይዞ በአመት 3000 ነበር ያቀደልን ፕሮጀክቱ እኛ ግን ከ4000 በላይ ተጠቃሚ ማድረግ መቻል አለብን ብለን፣ ያው በፈረንጆች አቆጣጠር በ2025 ከጥር እስከ ታህሳስ ባለው ጊዜ ውስጥ ወደ 3000 ነበር ፕሮጀክቱ የያዘልን። እኛ መጋቢት ላይ 1450 አካባቢ ሰርተናል። ስለዚህ በዚያ መሰረት አሁን ላይ 1500 ነበር መስራት ያለብን። ግን እኛ ከማህበረሰባችን ችግር አንጻር እና ከፕሮጀክቱ ጋር በመነጋገር ከ2000 በላይ መስራት መቻል አለብን ብለን አስቀድመን የንቅናቄ ስራ ከሚዲያ በሰራነው ስራ የቅድመ ልየታ ስራ ከሁለት ሺህ በላይ የቅድመ ልየታ ስራ ተሰርቷል። በአመት ከተያዘልን ወደ ኦልሞስት ወደ አራት ሺህ አካባቢ ፕሮጀክቱ የያዘልን ሶስት ሺህ ነበር እኛ ወደ አራት ሺህ እንደርሳለን ብለን እየሰራን ያለውና ያው በዚህ ስራ ትልቅ የህብረተሰብ አገልግሎት የሚሰጥበት በተለይ እድሜያቸው ገና ያልገፋ እንደ 40 50 አመት አካባቢ ሆኑ ኢቭን 60 አመት እንኳን ቢሆኑ በዚህ እድሜ ላይ የሞራ ግርዶሽ ከልሏቸው ማየት ችግር ያለባቸውን ሰዎች እንዲያዩ የማድረግና ቢያንስ የቀጣዩ ህይወታቸው ላይ የተሻለ ኑሮ እንዲኖሩ በማድረግ ረገድ የበኩሉ ሚና እየተወጣ ያለበት ሁኔታ ነው ያለው ማለት ነው። ይህንን ድርጅት ያቋቋመና ይህንን ህዝብ እንደዚህ ከአይነ ስውርነት ወደ ብርሃን የዘወጠው ሰው በላይኛው ወለል አድርጎ ይቀበለው ጌታ ነው። ካሁን በኋላ አንከባከባት አለሁ። አቧራ ምናምን እንዳይነካብኝ ውጭ ብዬ እጌተየን እለምናለሁ። አምላክን የሚፈራ ይሰጠኛል። ምንም ነገር ነፃ ነው። መኪናው ነፃ ነው። ህክምናው ነፃ ነው። ምግቡ ነፃ ነው። ምንም ነገር የከፈልኩን ነገር የለም። ዶክተሮቻችንን እግዚአብሔር ከስልጣን በላይ ይስጥልን። ደስታን የተሰማኝ እንደገና አዲስ ህይወት የማልጠበቀው ነገር ነው። እድናለሁም አላልኩኝም። በጣም ደስተኛ ነኝ። እንግዲህ የአይን ሞራ ግርዶሽ ወይም ካታራክት የሚባለው በሽታ ነው። እንደውም በዓለም ደረጃም አንደኛ ደረጃ ላይ የአይን ስውርነትን የሚያመጣ በሽታ ነው፣ ግን መታከም ይችላል። ኦፕሬሽን እንሰራቸዋለን። ከዛ በኋላ በማግስቱ ያው ማየት ይችላሉ ማለት ነው። የሚመጣው ከእድሜ የተነሳ ነው። እድሜ ትንሽ ከፍ ሲል የአይን ሌንሳችን እየጠነከረ ሲሄድ ነጭ ይሆናል ማለት ነው። ያ ደግሞ እይታን ይጋርዳል። ስለዚህ ያንን ይወጣና አርቲፊሻል ሌንስ ይገባላታን ሰውየው መታከም ይችላል ማለት ነው። እንደዚህ አይነት ካምፔን በሚኖርበት ጊዜ ግን ብዙዎች ይጠቀማሉ ማለት ነው። ከ5 ከ6 ሺህ ብር በላይ ይሆናል እንግዲህ። በግል ደግሞ ሲሄድ የትና የት ነው የሚሄደው ማለት ነው። ከዛ ከ10000 ብር በላይ ነው ማለት ነው። አሁን እዚህ ጋር በነፃ ነው እየታከሙ ያሉት። ኪውር ብላይንድነስ የሚባለው ድርጅት እንግዲህ ከሆስፒታሉ ጋር ተባብሮ ይሄንን አይነት ሰርቪስ እየተሰጠ ነው። የምግብም ነፃ ነው፣ የትራንስፖርት ነፃ ነው፣ የመድኃኒታቸው ነፃ ነው። ሰርጀሪውም ይሄ ኦፕሬሽኑም ነፃ ነው። ሁሉም ነገር ነፃ ነው ማለት ነው። እንዲህ ከደብረ ብርሃን ሆስፒታል ጋር ያለፉትን አምስት ዓመታት የሞራ ቀዶ ጥገና አገልግሎትን እየሰጠን ነው እና በጣም ጥሩ የተሳካ ስራዎችን እየሰራን ያለ ነው። በዚህ ዓመትም ከ ሶስት ሺ በላይ ያቅደን አሁን በዚህ አውትሪች ብቻ ሁለት ሺህ ሰርጀሪዎች እንሰራለን። ከባለፈው የመጀመሪያ አውትሪች ላይ አንድ ሺ አምስት መቶ ሰርተናል። ወደ ሶስት ሺ አምስት መቶ ሰርጀሪዎችን እስካሁን ድረስ ለመስራት ችለናል ማለት ነው። ለማቀናጀት በጣም ከአንድ ወር የበለጠ ጊዜያትን ነው የምንጠቀመው። በማህበረሰብ ውስጥ ሞቢላይዝ መደረግ አለበት፣ ስክሪን መደረግ አለበት። ያንን ሁሉ ፕሮሰስ አልፎ ነው ይህ ሁለት ሺህ ሰው ለመስራት የሚቻለው እና ያንን ለማድረግ ደግሞ በጣም ብዙ የሆነ በጀቶችን ይጠይቃል። ሶ ለዛ የሚያስፈልገውን በጀቶች መድበን ከ120 ሚሊዮን ብር በላይ ተመድቦ ነው እየተሰራ ያለውና በጣም ብዙ ግብዓት በጣም ብዙ የሰው ኃይል በጣም ብዙ ሃብት የሚጠይቅ ስራ ነው። እሱን ደግሞ ኪውር ብላይንድነስ ከቨር አድርጎ እየሰራ ነው የሚገኘ ለ1500 አቅደን የነበረው ወደ 12 ሚሊየን ብር በላይ አካባቢ ይወጣል ተብሎ ነው የታቀደው። ወደ 2000 አካባቢ ስንደርስ ደግሞ በዚያው ልክ እየጨመረ ይሄዳልና ይሄንን አሁን በመንግስት አቅም በቀጣይነት ለማስቀጠል ትንሽ ችግር ስላለ በዘመቻ መልኩ እየተሰራ ያለበት ሁኔታ ነው ያለው። በደበ ብርሃንና በሰሜን ሸዋ ያለው ከአሁን በፊት ያልተሰሩ ብዙ ቁጥሮች እንዳሉ ያሳያል በመረጃ ደረጃና እንደምታወትም በመረጃ ለምሳሌ መጋቢት ላይ አንድ ሺህ 450 በላይ ሰርተን አሁን ደግሞ ከ2000 በላይ ለይተናል። ስለዚህ ገና ደግሞ የቅስቀሳውን ስራ መሬት በደንብ እያስነካ ነው ብንሄድ ያልደረስናቸው የህብረተሰብ ክፍሎች እንደሚኖሩ መረጃ ያሳያልና ና እንግዲህ ከዚህ ፕሮጀክት ጋር አሁን ላይ እየተነጋገርን ያለ ነው። በቀጣይነት ፕሮጀክቱን እንደሚያስቀጥለው ለመደገፍም ያለው ፍላጎት ጥሩ ነው። የኪዩር ብላይንድነስ ፕሮጀክት የአሜሪካ ግብረሰናይ ድርጅት ነው። ስለዚህ ከሱ ጋር እየተነጋገር ዘመቻውን በደንብ አስቀጥለን እንደ የማህበረሰባችንን ችግር ያው በተለይ ኃይል ላይ መስራት ማለት በቀጣይ ምርታማ እንዲሆኑ ቢያንስ አይን ችግር ካለ የሚመራቸው የሚደግፋቸው ሰው አለ ቢያንስ እሱም የራሱን ስራ እንዲሰራ የማድረግ ስራ እና ይሄ አጠቃላይ ምርትና ምርታማነት ላይ የሚያሳድረው ተጽዕኖ ከፍተኛ በመሆኑ እዚያ ላይ በደንብ መሰራት ያለበት ነው። በቀጣይ በደንብ መስራት መቻል አለብን ብለን ነው የምናስበው።